ሰላም ለእናንተ ይሁን፣ ውድ ተመልካቾች! ኪንታሮት፣ አዎ፣ ያንን ደስ የማይልና የሚያሳፍር ችግር፣ ብዙዎቻችን በአፍረት የምንደብቀው ግን ሕይወታችንን የሚጎዳ ችግር። ግን ከአሁን በኋላ አይደለም። በዛሬው ቪዲዮ በቤቱ በቀላሉ እና ውጤታማ በሆነ መንገድ ኪንታሮትን እንዴት ማከም እንደሚችሉ አሳያችኋለሁ። በ24 ሰዓት ውስጥ እፎይታ ማግኘት ይቻላል። አንድ ፈጣን እፎይታ የሚያስገኙ የቤት ውስጥ ሕክምናዎች ኮዌክ ፌዮየፍ ሆም የመጀመሪያው እርምጃ ሕመሙን ማስታገሥ ነው። እነዚህን ይሞክሩ። የሲትዝ መታጠቢያ ሴትስ በአድፍ ሞቅ ያለ ውሃ ታምር ይሠራል። በቀን ከሁለት ሦስት ጊዜ ለ15 20 ደቂቃዎች በሞቀ ውሃ በተሞላ ገንዳ ውስጥ ይቀመጡ። ትንሽ ኤፕሰም ጨው ቢጨምሩበት ውጤቱ ይጨምራል። ሕመምንና እብጠትን በቀጥታ ይቀንሳል። የበረዶ መጭመቂያ ኤስ ፓያስክ የሚያበጠውን ቦታ ለማደንዘዝ እና እብጠትን ለመቀነስ ምርት ነው። በጨርቅ የተጠቀለለ በረዶን ለ10 15 ደቂቃዎች ያድርጉበት። በቀን ብዙ ጊዜ መድገም ይችላሉ። ሃማሜሊስ እና አሎቬራ ወይድሽ ሄሰው አንዳ ዋጌራ እነዚህን የተፈጥሮ ምርቶች የያዙ ቅባቶችን ተጠቀሙ። ሃማሜሊስ እብጠትን ሲቀንስ፣ አሎቬራ ደግሞ ቆዳን ያረጋጋልክ። ሁለት የረጅም ጊዜ መፍትሄዎች እና የመከላከያ ዘዴዎች ዋንክሌረን ሶሉሽንስ አንድ ፕሬቨንሽን ቲፕስ ህመሙ ተመልሶ እንዳይመጣ እነዚህን የዕለት ተዕለት ልማዶች መከተል አለብንኪ። ፋይበር ፋይበር ፋይበር fiber fiber fiber ሰገራችንን ለማለስለስ እና የሆድ ድርቀትን ለመከላከል እንደ አትክልት፣ ፍራፍሬ እና ሙሉ እህሎች ያሉ ፋይበር የበለጸጉ ምግቦችን በብዛት ይመገቡ። በቀን ቢያንስ 25 ግራም ፋይበር ያስፈልገናል። ኦህ! ኦህ! ኦህ! ዋተር ዋተር ዋተር በቂ ውሃ መጠጣት ደረቅ ሰገራን ይከላከላል። በቀን ከ8 10 ብርጭቆ ውሃ ይጠጡ። የመጸዳጃ ቤት ልምዶች ባትሮም ሄበድስ መጸዳጃ ቤት ውስጥ ብዙ ጊዜ አትቀመጡ። ከመጠን በላይ ማስጨነቅ ኪንታሮትን ያባብሳል። ሲጨርሱ አካባቢውን በንጹህ ውሃ ወይም እርጥብ መጥረጊያ በቀስታ ያስዱ። ቪዲዮ መጸዳጃ ቤት አጠቃቀምን በተመለከተ አጭር አኒሜሽን ወይም ምሳሌ ንቁ ይሁኑ ስቲያኒ አክዴቪ መጠነኛ የአካል ብቃት እንቅስቃሴ የአንጀት እንቅስቃሴን ያግዛል። ብዙ ጊዜ ከተቀመጡ በየሰዓቱ ተነስተው ጥቂት እርምጃዎችን ይራመዱክ ቀላል እንቅስቃሴዎችን የሚያሳይ ክፍል 3 መቼ ወደ ሐኪም መሄድ አለብን? ዶክተር አቅራቢ አብዛኛው ኪንታሮት በቤት ውስጥ ይድናል። ነገር ግን አንዳንድ ጊዜ የባለሙያ እርዳታ ወሳኝ ነው። የማስጠንቀቂያ ምልክቶች ከፍተኛ ሕመም ካለባችሁ፣ ደም መፍሰሱ ካልቆመ፣ ትኩሳት ከያዛችሁ ወይም ሌሎች ያልተለመዱ ምልክቶች ካዩ ወዲያውኑ ሐኪም አማክሩ። ኪንታሮት የሌላ ችግር ምልክት ሊሆን ይችላል። ቪዲዮ አሳሳቢ ምልክቶችን በጽሑፍ የሚያሳይ ጓደኞቼ ኪንታሮት የሚያስጨንቅ ችግር ቢሆንም በቀላሉ ሊታከም የሚችል መሆኑን አሁን ተረድታችኋል። እነዚህን ምክሮች በመከተል እፎይታ ማግኘት እና ሕይወታችሁን በተሻለ ሁኔታ መኖር ትችላላችሁ። ይህ ቪዲዮ ከረዳችሁ ላይክ አድርጉት፣ ለጓደኞቻችሁ እና ለቤተሰባችሁ አጋሩ። ለበለጠ ጤና ነክ ምክሮች ቻናሌን ሰብስክራይብ ማድረግ እና የደወል ምልክቷን አንዴ መጫን